እና ዳግም ተፈራ በኤሌም 3 ተወክሎ የኑዋይ ደበበን አሜንን ነበር ያቀረበልን። እንዴት አገኛችሁት? የዳኞች ምርጫ ከሆኑት ሙዚቃዎች መካከል ዳግም ይሄንን መርጧል። ዳኞች ምርጫችሁን እንዴት አገኛችሁት? እንዴት አድርገው ተጫወተው ዳግም ያጨርጭበዋል። ዳኞች አስተያየት ብቻ ይሰጡናል፣ ነጥብ አይናገሩም። ዳኞች፣ እሺ፣ እንዴት ነው? ድጋሚ ተገናኝተናል። በጣም ጥሩ ምርጫ ነው። ለዘፈኑ የምትሰጠው ዋጋ የዳይናሚክስ የምንለውን በደንብ በቃ ዘፈኑን ለማስረዳት ለእኛ ለመተረክ ለማጋባት የሞከርከው መንገድ በጣም ነው ማደንቀው። ግን ትናንሽ እንደእንከ ማነሳቸው ምንድን ነው? አንድ ቦታ ለምሳሌ በጣም ጉልበት ትጠቀምና ሌላው የዜማ ክፍል ይጎዳል እስከማይሰማ ድረስ፣ የቮሊዩም ጉዳይ ማለት ነው ማለት ነው። በጣም ጮኸ፣ ከዛ በኋላ ትንፋሽ ያጥራል። ትንፋሽ በጣም ወሳኝ ነው ለድምፅ። ያ ከዚህ በፊት እንዲሁም የሹሜ የትንፋሽ መሳሪያ ተጫዋች ስለሆነች ረስቸዋለሁ ለድምፅ ይ ብቻ ይመስለኛል። ትንፋሽ ለሁሉም ነገር ነው የሚያስፈልግ፣ በተለይ ብሎይንግ ምናምን የሚጫወቱት የትንፋሽ መሳሪያ የሚጫወቱት አካባቢ ለመናገርም ያስፈልጋል። ሁ እና ለምን አቅምህን ጨርሰ ጮኸ እንደገና ሁለተኛው ጋር ስትመጣ በጣም የሚወርዱ ፓርቶች እኔ በጣም የሚወርዱ አካባቢ ቀላል አይደለም። አሁን ያምራሉ። በተለይ ለወደፊት ወደ አልበም ስትሄድ፣ ወደ ሪኮርዲንግ ስትገባ፣ በሲዲ በምናምን ስትሰማው ደስ የሚል የወረደውን አካባቢ ነው እና እነሱ እነሱ ነገር። ሌላው ደግሞ ጉልበትም ስትጠቀም ጉልበት ያለ ቦታ አደጋ አለው። አሜንን ሁለተኛው ፓርት ላይ ስትገባው በጣም ጮሆ ስትገባው ከኪ ወጣ ፒችም ነገር አመጣ። ስለዚህ አንድ ነገር ስለቻልከው ማለት ችለዋለሁ ብለህም ሳይሆን መጠ ጥንቃቄ ይፈልጋል። እንደ እንከን ነው ማለት ሰው በጣም ጥሩ ነው የሰራ ግን ግዴታ ነው። ሌላው ሪትም ላይ ብዙ ቦታዎች ላይ ጋረግ ነበረ ንተ ድምፆች ድሌ ነገር አለው። ምናልባት ይሄንን ግን እንደ ስህተትም ያየሁት ቦታ ለአንድ ቦታ ተገልብጦ ብህ ድራመሩ አስተካከለው ተስታውሰዋለህ። እሱ ደግሞ አሪፍ ነው። ተመልሰ መግባት ግን ምናልባት ይሄንን ሙዚቃ በዚህ መንገድ አላቀውም ነ ማለት ሲዲ በየነዋይ ሙዚቃውን የተጫወተበት ምናልባት አበጋዝ ነው የሰራው አሬንጅመንቱን፣ ሪአሬንጅ ያደርጉት ይመስለኛል። ትንሽ ሬጌ ነገር አይነት እንደዚህ ነው ሙዚቃው። ምናልባት ያዘፋፈንህና እንትኑ ሌላውን አስተያየት እኔ የኔን ጆሮ ምናልባት ስለተጠራጠርኩት ብዬ ነው። ትንሽ ሳብ ሳብ ሳብ አድርገህብኝ ዘፈኑ በጣም ያለ መረዳት ሆነብኝ። ይሄ ነገር አንተ ምትጫወተው ስሎ ነገር የሚመስል ነው እነሱ ደግሞ ሬጌ ምናምን እያደረጉት ነው እና አሬንጅመንቱም እንደሱ ከሆነ ልክ ብል እንደሱ ታይት መሆን ነበረበት ብዬ ነው ማስበው ና እሷን ትንሽ ብታይ ግን፣ አሁንም በጣም ጥረትን አደንቃለሁ። ዳግም በጣም ዳኞች የሚሉን እየሰማ በጣም እያደክን የመጣው አሁንም ቀጭን ድምፅ አጥፋልኝ እሱ ነው መካከለኛ ላይ ሆኑልኝ ለመሰለ በጣም አንተ ይመችሃል። ብዙ ጊዜ ሲዘፍኑ በተለየ ነዋይን ምናምን ለማስመሰል አክቲንግ ምናምን ሲያደርጉ፣ ግን ነዋይ እንደሱ አይደለም። በጣም ከባድ ዘፋኝ ነው። ድርሰቱም የራሱ ስለሆነ እንደፈለገ ማኔጅ ያደርጓል ኮሮሮንና ቀጭን ድምፅን ብዙ ቶን ለማምጣት ሞክር ይገባል አይደል? ምለው እሷን ካደረግ፣ በጣም ጎበዝ ዘፋኝን ጥረትን፣ ጥናትም እያረክ እንደሆነ ያስታውቃል። በርታ ነው ምለ መልካም እድል እመኝልሃለሁ። እሺ፣ ዳግም የነዋይ ደበበን አሜን የሚለውን ዘፈን መምረጥ በጣም ቆንጆ ምርጫ ነው። ከተሰጡት ዜማዎች ውስጥ ለአንተም የሚሆነውን በትክክል ሴሌክት አድርገዋል። ይህንን ላደንቅ ልፈልጋለሁ። ሌላ ተቀባዮችህ በጣም ጥሩ ነበሩ፣ ለነሱም አመስግንልኝ። ስሜቱን ማጋባትን ከሶሎ በኋላ የገባህበት ቦታ እንደገና ደግሞ አሁን የዳግምን የራሱን ድምጽ ሰማሁት። ቅድም የሙልቀንን መሰለብኝ ተጽዕኖ ነበረው ብዬ ነበር አይደል? አሁን ራስህን ሆነህ ነው በዚህ ዜማ ውስጥ ያየሁትና ስለዚህ የሚመረጠው ዜማ አንተ ላይ እንትን አለው ማለት ነው። የሚያመጣው የሆነ የቃና ለውጥ እንዲህ ተጽዕኖ አለው ማለት ነው። ስለዚህ ስትመርጥ ልክ የራስህን ቃና ይዘህ ለመስፈን ሁሌ እንድትጠነቀቅ ነው እንዳሁኑ መክርህ በጣም ጥሩ ነበር። ሀረጋትን የምጠብቅበት መንገድ፣ ትንፋሽ አያያዝህ እንደገና ስሜቱን ለማጋባት የሞከርክበት ነገር በሙሉ በጣም ቆንጆ ነው፣ ግን የተወሰነ ከቅኝት ጋር በተያያዘ ትንሽ ችግር ነበረው። ዜማው ከባድ ነው። ሪትሙ ከኋላ የሚሄደው እና የዋናው የድምፃዊው የዜማ አካሄድ ከባድ ስለነበር ዳግም በግሩ አይቆጥርም ነበር ሌላ ዘፈን ላይ እርግጠኛ ለመሆን እዚህ ጋር ሪትም በእግር ሁሉ ስትቆጠር አይቻለው። ምንም አይደለም በእግር መቁጠር። ግን ሌላ ጊዜ ምንድነው መሆን ያለበት? ስሜቱ ውስጥ ገብተህ በደንብ ዜማውና አጃቢዎቹ ጋራ ተዋህደ ለመስራት በቃ ውስጥ ውስጥ ገብቶ ነው መምጣት ያለብህ። ሪትሙን ፊል የምታደርገው በእግር መሆን የለበትም። በልብህ እና አይኖ የዜማው አካሄድና የአጃቢዎቹ እንትን ትንሽ ከባድ ስለሆነ ነው ይህንን ነገር የተጠቀምከው። እንደዚህ የሚታይ ነገር አታድርገው። በተረፈ በጣም ጥሩ ፐርፎርማንስ ነው። ውጤት ልናገር በጣም ጥሩ ነው። መልካም እድል። እሺ። አይ ምናልባት ብሩክ ቅድም ዳግም ነው አይነን አጫፍን ወይ ወደ አንተን ያልከው ወይስ ለዳግም ነው? እኔ አሁን እውነቴን ነው ሳልጠይቀ ግን ያጠናን ልምድህ እንዴት ነው? አሁንም ምናልባት እየጨፈነ ነበር አይደል? አዎ። ወይ ጨለማ ውስጥ ነው መብራት አጥፍተህ ምታጠናው። ጠይቅልኝ እና ይሄንን ማብራር ጠይቅልኝ። እሺ። መልዕክት አንዴ ማብራር ዳግም፣ ለምንድን ነው የምትጨፍነው? ለመመሰጥ እያለህ ነው

መስታወት አንድ ጊዜ አንስተሻል። የሹሜ ብዙ ጊዜ አለ ወይ? እሷ ፍሉት ተጫዋች ለነገሩ ብሩኪን ብሎዊንግ ክላርኔት ተጫዋች ነው። ግን እያዩ በመስታወት ለምሳሌ አርጉ እንደሚባለው ምናልባት አላቅም። እንግዲህ የመጀመሪያው ሊሆን ይችላል በትልቅ ስክሪን። ወይ ድምፁን ዝጋና ያኛውን ከፍተ ኦዲዬንስ ያለባቸው ስቴጆች አሉ አይደል? እና እሱን እያየ አንድ ነገር ልንገራችሁ ግን በዚህ አጋጣሚ ና ሀይልዬ ነው ኃይልዬ ታደሰ የነገረኝ ና ለመጀመሪያ ጊዜ ስዘፍን አለ ብሔራዊ ቲያትር ብዙ ነሽ በቀለ ነበረች እና፣ ስወጣ የመጀመሪያው ስለሆነ ስዘፍን ሰው ነው ማየው አለ። ሳይ ሰውዬውም እንደዚህ ብሎ ያይኛል ምናምን፣ አንዱ ደግሞ ምናምን እንደዚህ የሚሉ ሌላ ሀሳብ ያለው አለ ምናምንና ሳልጨርሰው ወረድኩ አለ። እና ምን ነው አለችኝ። አይ ሰው። የምን ሰው? አይ ሰው ስል እኔ እኮ ከዚህ በላይ ነው የማያቸው አለች። ገብቶ አላለ አታይም? ኦዲየንስ ኦዲየንስ ፊት እያየህ አይደለም ግን እንዳለ አርገ አክት እያደረክ አክቱም ደግሞ በጣም ወሳኝነት ነው። አንተ ደግሞ ቻለ ዳኞችን ማየት እኛ እኛ እንኳን እናስጨንቃለን እንዴ በጣም ዳኞችን እንደዚህ ምንድን ነው። የኔን አስተያየት ልቀጥልልህ። በጣም ቆንጆ ምርጫ ነው። በዳኞች ምርጫ ከቀረቡልህ ውስጥ የወሰድከው የነዋይን ትክክል ትክክለኛ ውሳኔ ነው። ዛሬ በጣም ጥሩ ነገር ያደረከው ቅድም መሀል ላይ ዘፍነህ ብሪጅ ሲጫወቱ ፊድባክ ተፈጥሮ ነበር አይደለም? ማይክህ እና ኢሚዲየትሊ በቃ ዊዝን ኤሰከንድ ነው ዞር ብለ ከሞኒተሩ ፊድባኩን የተከላከልከው ና ይሄ ል በጣም በጣም ፕሮፌሽናል በጣም የሚደነቅ ነገር ነው። ዝም ብሎ የሚታለፍ አይደለም። ባይሆን ኖሮ ሁላችን ምን የምንበጠበጠው አይደለ ሾውም ይቋረጣል ሁሉ ነገር ነው። እና ይሄ ራሱ ከማይክ ማኔጅመንት ውስጥ አንዱ ሀሳብ ስለሆነ ማለት ነው እሱን በጣም ላደንቅ ልፈልጋለሁ። ኮንሽሱ ሆነ ነበረ ስታደረግ የነበረው። ሁልጊዜም እንደሱ አይነት ችግር ሲፈጠር ማኔጅ ማድረግ መልመድ ጥሩ ነው። በጣም ብዙ ሀሳቦች ተነስተዋል። በጣም ብዙ ነገሩ ቆንጆ ነው። የዳይናሚክሱም ሀሳብ ቅድም መጀመሪያ ላይ ፐርፎርማንስ ላይ እንዳወራ ነው ነው አሁንም ከባንዶች ጋር የመነጋገር ነገር ልምዱን ብቻ ማዳበር ነው። አንተ ብቻህን በጣም ምርጥ ነህ። ዳይናሚክስ ስታደረግ የሁላችሁንም ነው ግን አይደል፣ እኛ ጋር የሚሰማው ስለዚህ እሱን ነገር አስብበት። ከዛ ውጪ እንግዲህ ዳጊ መጠንቀቅ አለብህ ብዬ ማሰበው እንደ አንድ ተወዳዳሪ ከሪትም ጋር ያለ ነገር አሁን እኔ ትንሽ እያሳሰበኝ ነው። ምክንያቱም ትንንሽ ይመስላሉ ግን እየተደጋገሙ ነው። ስለዚህ አሁን ችግር አለ በቃ ዳግም ጋር የሪትም ችግር አለ ብሎ ማሰብ ሊመጣ ነው ማለት ነው። የመገልበጥ ነገር፣ ኳንታይዝድ ያለመሆን ነገር፣ ከዛ ሪትምን ፊል ያለማድረግ ነገር ምናምን እየታየ ነው። አሁን አሁን በድግግሞች ውስጥ ይህንን ነገር ኤክስፒሪየንስ እያደረግን ነው። ስለዚህ መቁጠሩ ምንም ችግር የለውም። ሁላችንም እንቆጥራለን፣ የሚቆጠር ነገር ነው። ሪትም ግን አንተ እንደ ድምፃዊ ደግሞ ነጻነት ኖሮህ በደንብ ዜማው ላይ ስለ ውበት ማሰብ የምትችለው ስለ ውበት መጨነቅ የምትችለው በጣም ውበት ኖሮት ማዜ የምትችለው ሪትም ላይ ፍሪደም ሲኖርህ ነው። እዚ ጋ ይገባል፣ እዚ ጋ ይወጣል፣ ኳንታይዜሽን ችግር እንደዚህ ምናምን እየገለበጥክ ምናምን አይሆንም። ሀሳብ ስንት ቦታ ይሄድ መስፈን እኮ በጣም ከባድ ነገር ነው አደል? እንደው እንዲህ ቁጭ ብለን እንደምናየው አይደለም፣ ዘፋኙ በጣም ትልቅ ነገር ነው የሚያደርገው፣ ከባድ ነገር ነው የሚያደርገው። ስለዚህ ሪትም ላይ ያለህን ነገር እኔ ትንሽ እያሳሰበኝ ስለሆነ እሱን አስብበት። እቺ ደንቀፍቀፍ የምትል የሆነች የግጥምም ነገር እንዲ እንዲ ልምድ የሆነ ነው እና አትለፈው፣ ዋጋ ያስከፍልሃል። የሆነ ቀለይ ማለት ነው እንደሱ እንዳይሆን ከቅኝት ጋር በተያያዘም በጣም ጉልበት ሰጥተህ የምትላቸው ቦታዎች ላይ ትንሽ ወደ ላይ ያመልጠሃል። ማኔጅ አድርገው ከነ ጉልበቱ ጉልበቱ አስፈላጊ ከሆነ ቅኝቱን ሳይጎዳብህ ባላንስ የማድረግ ነገር ምናምን። በጣም ጥቃቅን ነገሮች ናቸው፣ ግን ወሳኝ ናቸው። የሚታለፉ ነገሮች አይደሉም። ከዛ ውጪ በጣም ሚውዚካል ነህ። ከሙዚቃ ጋር ያለህ ነገር በጣም ክሊር የሚታይ ነው። ብዙ ነገሩ ቆንጆ ነው፣ ግን እነዚህ ነገሮች ደግሞ ቶታሊ መቀረፍ አለባቸው። እነሱን አስብባቸው። ከዛ ውጭ ቆንጆ ነው። እናመሰግናለን። መልካም እድል ይሁንልህ፣ ዳግም። ቀጥለናል። ተመልካቾቻችን፣ የዚህ ሰዓት አጋሮቻችን ቫቲካ የጸጉር ቅባት፣ አያት ሪል ስቴት፣ አዋሽ ባንክ ናቸው። አጋሮቻችን እናመሰግናለን። እናንተ እነ ማንን ወደዳችሁት? ለወደዳችሁት ደግሞ 8222 ላይ ያልተገደበ ድምጽ የመስጠት ነጻነቱ አላችሁ። አብራችሁን ስላላችሁ እናመሰግናለን። በሁለቱም የቴሌቪዥን ቻናሎቻችን እየተመለከታችሁን ስለሆነ እናመሰግናለን። በፌስቡክ በዩቲዩብ እና በቴሌግራም ገጾቻችን ላይ ደግሞ በቀጥታ ስርጭት መከታተል ትችላላችሁ። በምትሄዱበት ሁሉ አብረናችሁ ነን ለማለት እንወዳለን። ከመልእክቶች በኋላ ተመልሰን እንገናኛለን።